ሰላም ሰላም ሄዶች ቤተሰቦች፣ እንደምን ቆይታችኋል? ዛሬም ባንድ ቪዲዮ መጥቻለው። በዛሬው ቪዲዮአችን አፍላ ፍቅር ክፍል አንድ መቶ ሃያ አምስት በትናንትና ሁለት መለቀቁን እናውቃለን። ያንን ኤፒሶድ የተመለከተው ኦዲየንስ ደግሞ በዚያ ስር ያስቀመጣቸውን ኮሜንቶች የምንመለከት ነው የሚሆነው። እጅግ አዝናኝ ኮሜንቶችን ይዤላችሁ መጥቻለው። ቹቻ ጸጋን ድጋሚ ፈርሻታለች፣ በዚህም አድናቆት ጎርፎላታል። ቅዱስ የሰውሰው ሰው ደብድበዋል። ብዙ ሰዎችም ደግሞ ተቆጥተውታል። ለሱም ያላቸውን ነገር ሲናገሩ ነበር። ምን ብለውታል ትመለከቱታላችሁ። ቦቼ ሁለት ሴቶችን አፋጭቷል። ማን አለን ደኔ እድል ብሎ ዘፋኙ፣ ዛሬ ነበር መዝፈን የነበረበት እያለ ነበር። የቀድሞ ትርታውን ረጥቷል። ማር ዘነበ ወደ እርሱ እየቀረበች ነው የምትገኘው። ሌሎች ታሪኮችም ተካተውበታል። አብራችን ከዘለቃችሁ በእርግጠኝነት ነው የምትዝናኑት። ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ቪዲዮ ሀሳብ ይሸጋግራሉ። የመጀመሪያውን ኮሜንት ስንመለከት ስልክ ውስጥ ያለውን ከጠፋ አስናቀጭ ቹቻ እንደሆነች ታውቃለች። ስለዚህ ስልክ ውስጥ ያለው መጥፋት የለበትም የሚል ነገር ተመልክች ያለው። ባለፈው ሳምንት እንደተመለከታችሁት ቹቻ መጀመሪያ ጸጋን በፈረሸችበት ኤፕሶድ መፈረሽ ብቻም ሳይሆን ስልኳን ተቀብለሽ ፋይሉን ማጥፋት አለብሽ እያለዋት ነበር። ይሁንና ግን ያንን ካጠፋች ጸጋ እንድጠረጥር ያደርጋል። ስለዚህ ማጥፋት የለባትም። ለዛም ነው ያልነካችሁ እያሉን የሚገኘው። ኦዲየንሱ እጅግ በጣም በሚገርም አይነት ምልከታ ነው እየተናገረ የሚገኘው። ወደ ሌላኛው ኮሜንት እንሸጋገር። ብድር በብድር ሲሆን ደስ ቢልም ዳይ ግን ስህተቶቻችን እንደ ክፋታችን ቢከፈልን ቆመን እንሄድ ነበር። ጸጋ ግን ያንሳታል የሚል ነገር ተመልክቻለሁ። ለማንኛውም ሰው በኋላ ላይም ትመለከታላችሁ። ለጸጋ የተላከውን መልእክትም ተንተር ሰው የሚያነሷቸው ሀሳቦች አሉ። እዚህ ጋርም እንግዲህ ብድር በምድር ለጸጋ መከፈሉ ደስ የሚል ነገር ቢሆንም እንደ በደላችን ቢከፈለን ኖሮ ምን እንሆን ነበር? ቆመንስ እንሄድ ነበር ወይ ነው ጥያቄው። ለማንኛውም ኃጢአታችንን ይቅር የሚለው ፈጣሪ ይቅር ብሎን ነው እንጂ እንደ ኃጢአታችን ቢቆጠር ብድራችን ደግሞ በምድር እንዳለችው ደግሞ ቢከፈለን ኖሮ አንዳችንም መቆም አንችልም ነበር። ምህረቱን ስላበዛልን ፈጣሪ እያመሰገንን ሲሉልን ወደ ሌላኛው ኮሜንት እንሸጋገራለን። ጄሪ ግን ይመችሽ፣ ይችን ሄርሜላ የተባለችውን ወፈፌ አቃጠልሽልኝ በቃ የቦቸራ ትርትር ሁኝ፣ የሚል ነገር ተመልክተናል። በትናንትና ኢፒሶድ እንደተመለከታችሁት ከዚህ ቀደም እንግዲህ ቦቸራን ስታስቸግር የነበረችው ሄርሜላ ጄሪ ወደ እሱ መቅረቧን ተመልክታ የግዴታ እሷን ረታ አሊያም ደግሞ ከቦቼ አርቃ የራሷ ለማድረግ ብዙ እየጣረች ነው የሚገኘው። ሰዎች እልህ ከያዙ ምን ያህል መንገድ ሊሄዱ እንደሚችሉ ነው ያመላከተችው። ምክንያቱም ቦቼን አታፈቅረውም አትፈልገውምም፣ በእሱ መዝናናት ነው የምትሻው። ይሁንና ግን ትናንትና እንደምታፈቅረው አሳይታ ከጄሪ እሱን ልትናጠቅ ስትሞክር ተመልክተናል። ቁምጣ ለብሳ የኔነሽን ዘፍና ለታለች። ይሁንና ግን ቦቸራ በዚያ መንገድ እርሷን የተረዳት አይመስልም። ቦቸራ ከዚህ ቀደም ሄርሜላ እንዳማት ፈልገው እየተረዳ ቢሆንም በትናንትና ሁለት ያሳየው ደግሞ ጀሪን አስቀምጦ እሷን ሲከላከል ነበረ። የተቀላቀሉ ስሜቶቹ ነው ቦችራ ጋር የምንመለከተው። አንዴ እሷን ተውኳት ይላል፣ በሌላ ጊዜ ደግሞ እሷን ይከላከላል። እንደሚወዳት እንደሚያፈቅራትም ደጋግሞ ይናገራል። ይሁንና ግን የቦችራ ፍቅር ጅዋጅዌ ሆኗል። ፔንዱለም የሆነው የቦችራ ፍቅር ትላንትና እንግዲህ ይለይለታል ብለን ጠብቀን ነበር። ይሁንና የሚኪ ፒያር እንዲሁም ደግሞ ጄሪ መጥተው ሄርሜላ ተሳልቀው አናደውቷል። ሄርሜላም አልቅሳ አንጀቱን በልተዋለች። ለማንኛውም ማን አለ እንደኔ እድል የቀናው የሚለውን ሙዚቃ ዘፋኙ ድምፃዊው እዚህ እዚህ ጋር ነበር ማዜም የነበረበት እያለ ነበር ቦቸራ። ሄርሜላ ወደሱ በመጠጋቷ አሊያም ደግሞ ለሱ ቁምጣ ለብሳ በመስፈኗ እድል እንደቀናው አስበዋል። ይሁንና ግን ሄርሜላ ያንን እያደረገች ያለችው አፍቅራው ሳይሆን ጄሪን ለመርታት አሊያም ደግሞ ጄሪን ትቶ ወደ እሷ እንዲቀርብ አሊያም ደግሞ ሙሉ በሙሉ ቦቼን ጠቅላላ የራሷ ለማድረግ ነው ጥረት እያደረገች የሚገኘው። ቦቸራ ግን እንደተፈቀረ አስቦ ማናለን እንደኔ ድልቅናው የሚለውን ዜማ ዘፋኙ እዚህ ጋር ነበር ማለት የነበረበት ሲል ነበር። ወደሌላኛው ኮሜንት ስንሸጋገር ረቦቸራ ትግሬዎቹ ማንከታተል አስመሰልከው እኮ የሚሉ ነገሮችን ተመልክቻለሁ። እንደተመለከታችሁት በትናንትና እለት ቦቸራ በሚኪ ጥቁረት ለመሳለቅ ሲፈልግ አንድ ዘፈን መዝፈን አስቤያለሁ ለትርታይ ሲል ነበር። ያም ምንድን ነው ብለው ቢጠይቆት ጥቁሬ ጥቁሬ የሚለውን የ ትግርኛውን ዘፈን ልልላት ነበር ያሰብኩት ሲል ነበረ። ያንን የተመለከቱ የትግርኛ ተናጋሪዎች ናቸው እንግዲህ እኛ ትግሬዎቹ የማንከታተል አስመሰልከው፣ ቋንቋውን በጠበጥከው ነው ነገሩ። ለማንኛውም ቢያሲን ያስቅ ነበረ። ቦቸራ አርፈ ተቀመጥ። ብዙ ቋንቋ የሚናገሩ ሰዎች ከብዙ ባክግራውንድ፣ ከብዙ ኮሚኒቲ፣ ከብዙ ሶሳይቲ የተወጣጡ ሰዎች ናቸው የሚመለከቱት። በኋላ ላይም ደግሞ ከባህር ማዶ የጻፉ ሰዎች ያስቀምጧቸውን ኮሜንቶች አብረን እንመለከታለን። አብራችሁ ከዘለቃችሁ ትዝናናላችሁ። ብዙ ሰዎች ቪዲዮችን ይመለከታሉ፣ ይሁንና ግን ላይክ ያንሳል። ላይክ ላይክ እያደረግን አብረን እንዝለቅ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይም ኮሜንት እንጻፍ፤ መልካም ቆይታ። ወደ ሌላኛው ኮሜንት ስንሸጋገር ነካክታችሁ ነካክታችሁ የሌለባትን ሰይጣን አደረጋችዋት ብለው እንግዲህ ተሳልቀውባታል። ጸጋ ነካክተው ነካክተው የሌለብኝም ሰይጣን ሊያደረጉኝ ነው ስትል ነበር። ያን የተመለከቱ ሰዎች ናቸው ሚያሽሟጥጡባት። ጸጋ ላይ ደግሞ ብዙ ሰዎች ቀልደዋል። ልጆቿ ደግሞ አድናቆቶች ጎርፈዋል። አብራችሁን ከዘለቃችሁ ትሰማላችሁ። ከእነዚህ መካከል ጸጋ ላይ ከተሰቀለሉ ቀልዶች መካከል አንቺ ጨዋ ከተባልሽ ሰይጣን ምን ሊባል ነው የሚሉ ሰዎችን ተመልክቻ አለው። የአንቺ ሰይጣናዊነት ከሰይጣንም በላይ ነው። ስለዚህ አንቺን ጨዋ ካልን ለሰይጣን ቃል

አንቺን ጨዋ እን ልሽም እናም ደግሞ ነካክተው ነካክተው ሰይጣን ሳይሆን የሚያደርጉሽ የሰይጣን አለቃ ነው የሚያደርጉሽ ማለታቸው ነው። ሌላውን ደግሞ ኮሜንት ስንመለከት፣ ወይኔ የጸጋን ማናባቱ ነው የደበደባት ፈሪሁላ ለምን በግልጽ አልደበደባቸዋትም የሚል ነገር ተመልክቻለሁ። በነገራችን ላይ የጸጋ ደጋፊዎች ዝምጸጥ ጭጭን ያሉት፣ ከዚህ ቀደም ጸጋን እንደግፋለን ጸጋን እንወዳለን ያሉ ሰዎች ከድተዋታል። በባለፈውም ኤፒሶድ ክህደታቸውን አሳይተው ነበረ። በትናንት ኤፕሶድ ደግሞ አንዳቸውም እንኳ ለጸጋ ድጋፋቸውን አልገለጹም ነበር። ብቸኛው ደጋፊ ነው እንግዲህ ደበው ከቻላችሁ ፍለፊት አትመጡም ነበር ወይ እንዴት ከኋላ ታጠቀዋታላችሁ ነው ጥያቄው ጸጋ ከሰራችልኝ መጥፎ ስራ ይገባታል ቾምቤ ግን እንዴት እንዳሳዘነኝ ጠውላ እጋ ተብለዋል በትናንትና ሁለት የተመለከት ናቸው ቾምቤ አሊያም ደግሞ ሄኒና መቅዲ እጅግ በጣም አስደናቂ ትወና ነው እየተመለከት ነው ከዚህ ቀደም በአፍላ ፍቅር ያልተመለከት ነውን የትወና ብቃትን የተመለከት ነው ብዬ አስባለሁ እጅግ ጎበዞች ናቸው ሁለቱ ደግሞ የተጣመሩበት መንገድ እንዲሁም ደግሞ የሚተውኑበት መንገድ ምናልባትም የራሳቸው የሆነ መንገድ ያላቸው ናቸው እኔ ትላንትና የተመለከትኩት ያሲን በጣም ኢምፕሬሲቭ ነበር በጣም የደነቀኝ በጣም ነው በጣም ጎበዝ ልጆች ናቸው። ያንን የተመወደቡበት መንገድም በጣም የሚገርም ነበር። ቅዱስ በትናንትና ውለት ቾምቤን ከፊዮሪ ጋር አይቶ ቀንቶም ቾምቤን ሲደበድበው ነበር። ያንን የተመለከተችው ፊዮሪ ደግሞ ጥሩ ጓደኛ አለመሆኗን ስታሳይ ነበረ። መቅዲ ተጨንቃ ወደ እሷ ብትደውልም እሷ ግን የቅዱስ ነገር እንደሰማች ቅዱስ ላይ ደንፍታ ወደ ቅዱስ ደውላለች። ለማንኛውም ፊዮሪ በትናንትና ሁለት ጥሩ ጓደኛ አለመሆኗንም አሳይታለች። መቅዲ ተጨንቃ ድረስ ሽልኝ ብትልም አንዳች ወሬ ሰምታ መቅዲን ሙሉ በሙሉ ረስታ በቅዱስ ተበሳሽታ ወደ ቅዱስ ስትደውል ነበር። ለማንኛውም የመቅዴ ችግር ነበር መቅደም የነበረበት እዚያ ላይ የተደረገው ነገር ፊዮሪ ጥሩ ጓደኛ እንዳይደለች ነው ያሳየው። ለማንኛውም የሄኒና የመቅዴ ጥምረት እጅግ አስደን አስደናቂ ነበር። የእሱ መደብደብ እጅግ ነበር የሚያሳዝነው። የኔ ጠውላ አጋ ተብሎ ተብሎም ተጠርቷል። ጠውላ አጋነቱ በደንብ ይታያል። መቅድም ስት ስትናገር ነበር በጣም ረጅም ስለሆንክ የኮሚኒኬሽን ችግር ተፈጥሮ ነው፣ ምክንያቱም ለመደማመጥ አይመቻችሁም። አንተ ሰማይ ላይ ነ እሱ በምድር ነው ያለው፣ ስለዚህ መግባባት አትችሉም። ለዚያም የኮሚኒኬሽን ጋብ ተፈጥሮ ነው የደበደበህ እንጂ ምንም አንተ ከሱጋር ጋር የሚያገናኝ ነገር የለም ስትል ስትቀልድበት ነበር። ቾምቤ መደብደቡ ብዙ ሰዎችን አሳዝነዋል። ቅዱስንም ደግሞ የሚራገሙ ሰዎች አሉ። አብራችን ከቆያችሁ ትመለከታላችሁ። ቹቹሻ ግን ድርቅና ይለያል ምንም እንዳላደረገ ሰው ነው የምትመስዩ፣ የሚል ነገር ተመልክተናል። በነገራችን ላይ ቾቻ ጥሩ ጓደኛ ነች፣ እንዲሁም ደግሞ ኃይለኛ ነች። ሕይወትን ትታገላለች ትረታለች አለች። በዛውም ደግሞ አስመሳይም ነች። በደንብ አድርጋ የምታስመስል ማስመሰል ባለባት ቦታ እያስመሰለች ራሷንና ከዚህ ቀደም ሰዎች የሚያውቁላት ስብዕናዋን የምትሸሽግ ሰው ነች። ያለኔ ማስመሰል ነው ማስመሰል ምንም ትንሽ ትልቅ የለውም። ሰዎች ለመልካም የሚሆን ለክፉ ነገር ያስመስሉ ማስመሰል ማስመሰል ነው። ስለዚህም ቾቻ በትናንትና ሁለት ካሳየችን ወይንም ከዚህ ቀደም በነበሩት ሁለት ኢፕሶዶች ካሳየችን ማንነቷ አንዱ ማስመሰል ነው፣ ወይም ደግሞ ነገሮችን አስመስሎ በመሸፈን እኔ ከዚህ ቀደም በነበረ ስብእና ነው የቆየውት፣ ሰዎች ግን ይነካኩኛል፣ እኔ አልነካቸውም፣ አልገፋቸውም፣ ኃጢአትም የለብኝም ስትል ስትመጻደቅ ነበር። የትኛው ኃጢአት ኔ የበዛው ስትል ነበር ቹቻ። እንዲህ አይነት መመጻደቆች ምናልባትም ደግሞ የቹቻ ድክመቶች ሊሆኑ ይችላሉ። ስታስመስልም ተመልክተናታል። ኳላ ላይ የምትመለከቷቸው ኮሜንቶች አሉ፣ አብራችሁ ከዘለቃችሁ የምትመለከቱ ነው የሚሆነው። ሌላው ደግሞ ስንመለከት ወይኔ ቹቹሻ ጨረሽው ሰይ አሁን ነገር መጥታ ብዙ ናቸው የደበደቡኝ ትላለች። መርዝ የሚሉ ነገሮች ተመልክቻለሁ። በባለፈው ኤፒሶድ ኮሜንት ላይ እንደተመለከት ነው ቹቻ ብቻዋን ሆና ጸጋን ብትደበድብም ከአንድ ቡጢ በኋላ የጸጋ ቡጢ ሰዎችን አባስቶ ብዙ ሰዎች ሆነው ነው የደበደቡኝ ስትል ነበር። ለማንኛውም የቹቻ ቡጢ ለጸጋ ቹቻ ብቻዋን ቆማ ሺ አድርጎ ነበር ያሳያት። የትናንትናው ደግሞ ትንሽ ጫን ያለው ነው ሚሊዮን ሊያደርግባት ይችላል። ለማንኛውም ከዚያ ላይ ላትነሳም የምትችልበት ሁኔታ ሊፈጠር ይችላል። ሰዎች ሆስፒታል ልትገባ ከዚያ ደግሞ ለጥቂት ኤፒሶዶች ከአፍላ ፍቅር ባና ያት የሚሉ ሰዎችን ተመልክተን ነበር። አሁን ላይ ደራሲው በብዙ ኦዲንሱ ነው እያዳመጠ የሚገኘው፣ በዚያም መንገድ ነው መልስ እየተሰጠ የሚገኘው። ምናልባትም ኦዲንሱ ከማዳመጥና ና ኦዲንሱ የሚፈልገውን ነገር አድርጎ ምልከታ እንዲሁም ደግሞ ተወዳጅነትን ከማግኘት ይልቅ ሙያዊ መንገዶችን መከተል አስፈላጊ ነው። ጸጋ የምትሄድባቸው መንገዶች ከዚህ ቀደም ኦዲንሱ ይጠይቅ የነበሩ ጥያቄዎች ናቸው። ኦዲንስ ማዳመጥና ማክበር ጥሩ ነው፣ ግን ሙያዊ ነገሮችን መጣልም አስፈላጊ ነው ብዬ አላምነም። በዚያ መንገድ ነገሮችን መውሰዱ አስፈላጊ ይመስለኛል። ሌላውን ደግሞ ስንመለከት አውስትራሊያ ገባውኝ ልንገራችሁ ብዬ ነው። ካሁን በኋላ በአውስትራሊያ ቋንቋ ይተርጎምልኝ አፍላ የሚሉ ነገሮችን ተመልክቻለሁ። እንግዲህ አፍላ ፍቅሮች በነካ እጃችሁ ኦዲየንስ ማዳመጥ ትችሉበታላችሁ እና አሁን ደግሞ ሰብታይትል ስሩላቸው፣ ከስር ላይ ደግሞ በትርጉም ጻፉላቸው። አውስትራሊያ ግቡ። ኢትዮጵያውያን እንደወጡ ነው አማርኛ የጠፋቸው። ስለዚህ የአውስትራሊያውን ቋንቋ ፈልጋችሁ ምን እዚያ ሀገር እንደሚነገር በደንብ አድርጋችሁ መርምራችሁ ሰብታይትል ስሩላቸው። ከኢትዮጵያ ወደ አውስትራሊያ የወጣው አንድ ተመልካች እጅግ ተቸግር ያለው በአማርኛ የምታስተላልፉትን ልረዳ አልቻልኩም፣ ስለዚህ በአውስትራሊያ ቋንቋ ተርጉሞልኝ ካልሆነ ላልመለከትላችሁ ይችላለሁ፣ እያለ ነው ያንን። ደግሞ መልስ ብትሰጡ ጥሩ ነው። ሌላውን ደግሞ ስንመለከት፣ ወይ ጉድ! ጸጋ፣ በቃ እንደ ቂጣ ስትጠፈጠፍ የተጣመመ ጣሳ ልትመስል ነው የሚሉ ነገሮችን ተመልክች ያለው። ቹቻ እንግዲህ ጸጋን በደንብ አድርጋ ነው እየፈረሸቻት የሚገኘው። ደጋግማ ደግሞ ቡጤዋን አሳርፋባታለች። የእሷን ቡጤ በደንብ አድርጎ ከኤዲቲንጉ ጋር ጎልቶ እንዲታይ ተደርጓል። በደንብም አድርገን አይተናታል። ይሁንና ግን ባለፈው ሳምንት ያሰረፈቻቸው ቡጤዎች ከዝንብ እንኳን አልቆጠረቻትም፣ ፊቷ ብቻ በልዞ፣ ጸጋ በዛ ተንኮሏና በዛ ወኒዋ፣ በዛ ኮንፊደንሷ ነው የቀጠለችው። አሁን ላይ ግን ያሰረፈችባት ቡጤ ትንሽ ጫን ያለው ነው። ምናልባት ቤት ሊያስተኛት ይችላል። ከኤፕሶድም ላንመለከት እንችላለን። ለማ ማንኛውም እንደ ጣሳ አጣም ማስቀምጣለች። እንደ ጣሳ አጣም መቻት ስትል ግን ትላንትና ሚኪ ካሬድ ጋር በሚነጋገሩበት ሲን ላይ አንድ ነገር የተመለከትኩ ነበረ። አንድ ቲክቶክ ላይ የተመለከትኩትን ኢፌክት በደንብ አድርገው ነው ያስታወሱኝ። የያሬድም ፊት ጨፍልቆ ሚኪ እየቀለድኩ ነው እያለ የፋራ ቀልድ ሲገባ ተመልክቼ ነበር። እኔ ብሆን ኖሮ በቡጢ ነበር ምለው። ሚኪ እንደዛ ፊቴንማ ደፍጥጦት አልታገስም ነበር። ያሬድ ፉንቃ ገዝግዘዋል፣ በደንብ ነው የሚታወቀው። ፊት በራሱ እንዴት እንደሆነ እያለ ፊቱን ሲጨፈልቀው ነበር። ያንን ሲጨፈልቅ እኔ ደግሞ በሌላ ቡጢ ነበር የሚጨፈልቅለት። ለማንኛውም አራዳው ሚኪ በትናንትናው ዕለት በፋራው መንገድ ነበረ የያሬድን ፊት ሲጨፈልቀው የተመለከት ነው። ለማንኛውም እሱም ግሊች ሊሆን ይችላል፣ እርድናው ግሊች አድርጎበት ነው ሊሆን የሚችለው በፋራ መንገድ ነበረ ፊቱን ሲለፈጠጥበት የነበረው። ወደ ሌላኛው ኮሜንት ስንሸጋገር ጥሩ እንቅልፍ የምተኛው ዛሬ ማታ ነው። ጸጋ ቹቻ ቀደምሽኝ እንጂ እኔም ባይሽ አለቀሽም። አንጀቴ ነው ቅቤ የጠጣው። አስናቀጭ፣ እንዲ ልቤን እንዳሳረርሽው ዋጋሽን አገኘሽ። ቹቹሻ ፍቅር ተብለሻል። ለማንኛውም ለቹቻ ያሉ አድናቆቶች ገና እየጀመሩ ነው የሚገኘው። አንጀቴ ቅቤ የጠጣ በሰላም ልተኛ ነው። ከዚህ ቀደም አንጀቴን እርር እንዳደረግሽው አሁን ደግሞ የእጅሽን እያገኘሽ ነው ጸጋ ቹቻ እንኳ ብትፈታሽ አልፈታሽም ነበረ። ወደ ሌላኛው ኮሜንት ስንሸጋገር ቆይ ጸጋ ፊት የምትኖረው ከያሬድ ላይ የወጪ እየወሰደች ነው አሁንስ? እንደው ጸግዬ ኑሮ ፊቷን አላዞረችብሽም? ብለው ቀለደውባታል። ለማንኛውም ጸጋ በዚህ መንገድ አትታማም። አንዱ ምንጭ ሲዘጋ ወደ ሌላኛው ምንጭ መጠጋትን ታውቅበታለች። የያሬድ ምንጭ ሲነጥፍ የሄርሜላ ተበርግዶላታል። ያንን እየተጠቀመች ነው የምትኖረው። ዘንጣም ነው የምትኖረው። ሌሎች ምንጮችን መፈለግም ታውቅበታለች። በዚህ የምትታማ አይደለችም። ኑሮ ምን ቢከብድ ጸጋ ደግሞ ከምንጮች መጠጋትን በደንብ አድርጋ ታውቃለች። እነዚያ ምንጮች እስኪነጥፉ ድረስ ደግሞ እዚያ ላይ ደግሞ እየዋኘች ነው የምትቆየው በዚያ ደግሞ እየለመለመች ትቆይና ያ ምንጭ ሲዘጋ ወደ ሌላኛው ምንጭ ትሸጋገራለች። ምናልባትም ያሬድ ወላ ወደፊት ደግሞ ሊሽለጠለጥ ይችላል። አንድ በጎ ነገር አደረግኩኝ ብላ ብትመጣ ትቀበለዋለች። ስለዚህም አንዱ ምንጭ ቢዘጋ ወደ ሌላኛው ትጠጋለች። የያሬድ ምንጭ ዳግም ደግሞ ሊፈልቅ ስለሚችል በፍጹም ጸጋ ኑሮ ሊከብዳት አይችልም። ሌላው ደግሞ ስንመለከት ያሬድና ቤዛ ጸጊን አመስግኗት እውነተኛ ፍቅር እንቅፋትና ፈተና ሲኖረው ማንም ለአፈር ሰው እየጠነከረ ነው የሚሄደው የሚሉ ነገሮች ተመልክቻ። ያለው እውነት ነው። ፍቅርን ፈተና ሊያጠነክር ይችላል። ፍቅር እንዲጠነክር ደግሞ ሁሌም መፈተን አለበት ማለት አይደለም። ሰዎች ሳይፈተኑ ፍቅራቸው ሊጠነክር ይችላል። የልብ ለልብ ግንኙነት ነው ወሳኙ ነገር ብዬ አስባለሁ። ለማንኛውም ጸጊን አመስግኗት የሚለው ነገር ጠላትን አመስግኖ በዚያ መንገድ ደግሞ ፈትኖ ፍቅራቸው እንዲያጠነ እንዲያስተናግድ ላደረገው ክፉ አስተዋጽኦ እውቅና እንደመስጠት ነው። ለማንኛውም ጸጋ የሚያስመሰግን ነገር አላደረገችም። በዚህም በሉት በዛ ህመም አለው። ያንን ህመም ተሸክሞ መሻገር፣ ከዚያም ደግሞ የሚያፈቅሩትን ሰው ከጎን ማግኘትና ለዘላለሙ አብሮ መዝለቅን የመሰለ ነገር የለም። ይሁንና ግን ጸጋን ላደረገችው ሰይጣናዊ ተግባር አመስግኖ ማለት ተገቢነት የለውም። ፍቅር እንዲጠነክር ሁሌም መፈተን አለበት ማለት አይደለም። ፍቅር ሳይፈተንም ይጠነክራል። ልብ ለልብ ከተገናኙ ፍቅር እንደዚያ ነው እንጂ ፈተናን የሚጠይቅ ከንቱ ፍልስፍና አይደለም። ሌላም ኮሚን ስንመለከት «ሄርሜላ ዛሬ የተገኘሽ ተዋረድ እሰይ» ተብላ ተስቆባታል። ለማንኛውም ከዚህ ቀደም አፈር አይንካኝ የምትለው ሄርሜላ በትናንትናው ዕለት ላለመሸነፍ ስትል ለቦቸራ ቁምጣ ለብሳ ስትዘፍን ነበር። ያንን የተመለከቱ ሰዎች ናቸው ተዋረድ እሰይ የሚሉ አንጀታቸው ርሶ የሚናገሩት። ለማንኛውም ብዙ ሰዎች ሄርሜላን አወዱም፣ በዚያም በመንጓረዷ በትናንትናው ዕለት የሚኪን ፒያር ጨምሮ ሁሉም ሲስቁባት ነበር፣ ሲሳለቁባትም ነበር። ጀሪ አብሶ ደግሞ ለእሷ ምርጥ ጊዜ ነበረ። ሄርሜላን ተሳልቃባት፣ በደንብም አድርጋ ቪዲዮ ቀርጻ አስፈራርታታለች። ምናልባት ከዚህ በኋላ ሄርሜላ ልንፈራገጥ ብትል ያንን ቪዲዮ እለቅቃለሁኝ እያለች እያስፈራራች የራሷን ድል በደንብ አድርጋ ማጣጣም ማጠንከርም ትችላለች። ያንን ነው እያደረገች የሚገኘው። ሌላውን ደግሞ ስንመለከት ሄርሜላ የእጅሽን ነው ያገኘሽው ግን በጣም ነው ያማረብሽ ቁምጣው ተብላለች። ለማንኛውም ትናንትና ሄርሜላ የለበሰችው ቁምጣ ያምር ነበር። ያንን ነገር የምታደርግ አይነት ሰው አትመስልም ነበር። ሌላውን ደግሞ እንመልከት። ለጸጋ የሚያስፈራራት የአሬድ ደብዳቤ አድራሻ ባለሱቁ ነው የሚሉ ነገሮችን ተመልክቼ ያለው ማን ነው ላይ ጸጋ መልእክት የሚልከው ኃጢአትሽ በዝቷል ና ንስሐ ግቢ የሚለው መልእክት ማን ነው የሚልከው የሚለውን ጥያቄ ከዚህ ቀደምም ሰዎች ሲገምቱ ነበር። ታሪ ነው የሚሉ ሰዎችን ተመልክቼ ነበር። አሁን ደግሞ ኪሩ ባለሱቁ ነው ይህንን እያደረገ ያለው የሚሉ ሰዎች አሉ። ማን ነው የሚለው ነገር እናንተ መገመት ትችላላችሁ። ወደ ሌላኛው ኮሜንት ስንሸጋገር ወይኔ ቹቻዬ መንትያ የመሰልሽኝ የሰው ልጅ ትዕግስትም ንቀትም ልክ አለው። የራሱን ቦታ ልክ የሚያውቅ ለራሱ ክብር ያለው ሰው ብቻ ነው። ይመችሽ በርቺ የሚሉ ሰዎችን ተመልክቻለሁ። ለማንኛውም እናንተነታችሁን ካወቃችሁ የእናንተን ደግሞ ልክ የምትረዱ ከሆነ ሁለም ለራሳችሁ ክብር ይኖራችኋል። ሰዎችን ስትንቁም ስታከብሩም ከእውነታና ከሎጂካል እይታ ተነስታችሁ ነው እንጂ በስሜታዊነት አይሆንም። ቹቻ የምታደርገው ይህንን ይመስላል። ቹቻ ለራሷም ለሰውም ክብር ያላት አይነት ገጽ ባህሪ ነች። ሰዎች ሲነኳት ግን የምትወድ አይደለችም ። ስትደፈርም አትታገስም መልስ መስጠትንም ትችልበታለች። ይሁንና ግን አንገቷን ደፍታ ህይወትን ለማሸነፍ እንዲሁም ደግሞ በእጇ ያለውን የእህቷን ህይወት ለማቅናት ተፍ ተፍ ትላለች። ይሁንና ግን ጸጋ የምጣችበት መንገድ የማይመጣበት ነበር። እንደ እህቷ የምታያትን ቤዛ ተዳፍራባታለች፣ ህይወቷንም ደግሞ አመሰቃቅላለች። በዚያ መንገድ ለጸጋ መልስ መስጠት ስለነበረባት ከዚህ ቀደም ገነባውን ያለችውን ስብእናዋን ትታ ጸጋ ደግሞ ላደረገችው ነገር መልስ ሊሰጣት ይገባ ነበርና በዚያ መንገድ መልስ ሰጥታለች። ሰዎቹ ስታከብሩንና ስትንቁ የሰዎቹን ልክ አውቃችሁ መሆን ይገባዋል። ቤዛ የተወደደችው በስብዕና ነው። ጸጋ ደግሞ የተጠላችሁ በስብዕና ነው። ሁሌም ሰዎች ልካቸውንና እና ማንነታቸውን ሲያውቁ ራሳቸውንም ሰዎችን የሚያከብራሉ። ሰዎች ደግሞ የራሳቸውን ክብር ሳያውቁ ሰዎችን ሊያከብሩ አይችሉም። ራሳቸውን የሚያከብሩ ሰዎች ደግሞ ሰዎችን ሊንቁ አይችሉም። ምክንያቱም ሰዎች የየራሳቸው ኳሊቲ እንዳላቸው የሚያምኑ ናቸው። እኛ የማንወደላቸው ሰዎች እንኳን ሳይቀሩ ራሳቸውን እየወዳሉ። ጸጋን ብትጠይቋት የምትወደው ነገር አላት የምታከብረውም ነገር እንዳላት አት ጠራጠሩ ሁሉም ሰው የራሱ ኳሊቲ እንዳለው ያምናል። ስለዚህም ሰዎች የራሳቸውን ልክ አውቀው ራሳቸውን ሲያከብሩ የሰዎችን ልክ ደግሞ እንደየሰው ያከብሩላቸዋል። ቹቻም እያደረገች የሚገኘው ይህንን ይመስለኛል። ቤዛን እንደሷነቷ እንዲሁም ደግሞ ጸጋንም እንደሷነቷ ነው እየመለሰች የሚገኘው። ለማንኛውም ቹቻ ያደረገችው ነገር ገና ብዙ አድናቆቶች ይቸሯታል። አብራችን ከዘለቃችሁ ደግሞ ትሰማላችሁ። ሌላው ደግሞ ስመለከት በህይወቱ ብዙ ደስተኛ ያልሆነ ራሱን በልብ ወለድ ፊልም እየደለለ ያለው ማን ነው እስኪ ሊያችሁ የሚሉ ሰዎችን ተመልክቻለሁ። ለማንኛውም ሰዎች በእውነተኛው ዓለም መኖር አቃታቸውን ነገር በሰዎች ህይወት አሊያም ደግሞ በልብ ወለድ እየተመለከቱ በዚያ ውስጥ ይደበቃሉ። ምናልባት እነዚህ ሰዎች ልብ ወለድ ውስጥ ራሳቸውን መሸሸጋቸው ጠርሙስ ውስጥ እና ጪስ ውስጥ ራሳቸውን ከሚደብቁት የተሻለ አማራጭ ነው። ለማንኛውም ፈጣሪን በደንብ አድርጎ መጠጋት ከዚያም በኋላ መጠየቅ ለእኔም ህይወት ስጠኝ፣ ከልብ ወለድ ህይወት ከዚያ ከተሸሸግኩበት ልውጣ እኔም እንደ ሰዎች ህይወት ልኖር፣ ሰዎችም በኔ ይገረሙ፣ ሰዎችም በኔ ይደነቁ፣ የኔንም ህይወት ተመልክተው ከኔ ይማሩ ብሎም ፈጣሪ መጠየቅ ነው። ፈጣሪ ደግሞ መስጠትን ያውቅበታል። በፈጣሪ ጊዜ የሚመጡ በፈጣሪ ጊዜ የሚሆኑ ነገሮች ናቸው ልክ የሚሆኑት። ፈጣሪ ሊያመጣልን ያለውን ነገር ደግሞ በትዕግስት መጠባበቅ አስፈላጊ ነው። ከጠርሙስና ከጭስ አለመደብቃችሁም ብቻ እርግጠኞች ሆኖ እንጂ ልቦወለድ ውስጥ መደበቁ ክፋት የለውም። የፈጣሪ ጊዜ ይመጣል። እናንተም ከልብ ወለድ ወጥታችሁ እውነተኛውን ህይወት ኖራችሁ ሰዎች የእናንተን ህይወት ደግሞ በደንብ አድርገው ተመልክተው ህይወት እንዲማሩ ሊሆን ስለሚችል የፈጣሪን ጊዜ መጠበቁ ነው ልክ የሚሆነው። እጅ ሽባረክ በጣም ነው ደስ ያለኝ ቹቹሻዬ ጨጓራይ አሁን ዳጀስት ማድረግ ጀምሯል። በጸጋ ምክንያት አቁሞ ነበር። እስቲ እንደ ቹቻ አይነት ጓደኛ ይኖርልኝ የሚሉ በላይክ ያሳዩኝ የሚል ነገር ተመልክቻለሁ። ለማንኛውም ቹቻ ምርጥ ጓደኛ ነች። ቤዛን ለመከላከል ስትል ጸጋ ላይ ክፉ ነገር ታደርጋለች። ያ ያደረገችው ነገር ጸጋ ካደረገችው ስለማይብስ ልክ ነው ተብሎ ተወስዷል። ለማንኛውም በትክክለኛው መንገድ ብቻ ሄዳለች ወይ ልክ አይደለም። ምክሄድ የነበረባቸው መንገዶች አሉ። እነዚያ መንገዶች መመልከት አልፈለጉም። ተማሪዎች አለም ደግሞ ልጆች ይመለከታሉ። በዚያ መንገድ ነገሮችን መሳሉ ተገቢ ነው ብዬ አላስብም። ለማንኛውም ጸጋ የእጇን አግኝታለች ሲባል፣ በዚያ መንገድ ባይሆን ጥሩ ነበር፣ ምክንያቱም ልጆች ይመለከታሉ። አፍላፍቅሮች ምናልባት ማስተላለፍ የፈለጉት መልእክት እንዳለ ላስብ እንጂ ይሄ ትክክለኛው መንገድ ነው ብዬ በግል አልቀበለውም ለማለት ነው ሌላው ደግሞ ስንመለከት፣ ወይኔ ቹቹሻ ጸጋ ሚስኪኗን ልጅ ሴጣን ልታረጊያት ነው ብለው ስቀውባታል። እንግዲህ ጸጋን እንዳልኳችሁ ጸጋ እየተሳቀባት ነው የሚገኘው። ጸጋ የሌለብኝ ነካክተው ሴጣን ሊያረጉኝ ነው ስትል ነበር። ያን ያዳመጡ ሰዎች ናቸው እየቀለዱባት የሚገኘው። ለማንኛውም ጸጋ ከዚህ በላይ ምንም አታመጭ፣ ምንም አቶኝም። አንቺ ሴጣን ሳይሆን ከዚህ በኋላ የሴጣን አለቃ ነው የምትኝ ነው ነገሩ። ወሌላኛው ስንመለስ ደግሞ ወይኔ ቤዛና ያሬድ በጣም አሳዘኑኝ። ጸጋ የስራሽን ስጥሽ፣ የተረገምሽ ቹቻ ዛሬ ደግሞ ደገምሻት። እኔ ብሆን ኑሮ ቤንዚን አድርጌ የነበረ ማቃጥላት የምር የሚሉ ሰዎችን ተመልክቻለሁ። እዚህ ጋር ደግሞ የጭካኔ ጥግ እንመልከት። ጽጋ ላደረገችው ነገር መደብደብ ብቻም ሳይሆን በቤንዚን መቃጠል ነው የነበረባት ያሬድና ቤዛ እጅግ በጣም ያሳዘኑኝ የሚሉ ሰዎችን ተመልክቻለሁ። እንዲህ አይነት የጭካኔ ሀሳቦች ደግሞ ነገር የለባቸውም። በሀገራችንም ደግሞ በዚህም በዛም ኮርነር የምንመለከታቸው የጭካኔ ጥጎች ናቸው። ዛሬ እንደ ሀገር መቀጠላችንን ሕልውናችንንም ፈተና ውስጥ እየከተቱ የሚገኙት እንዲህ አይነት የጭካኔ ቃላትን መናገር በነገራችን ላይ ሁሉም ነገር ከቃል ነው የጀመረው። ከቃል የጀመሩ ነገሮች ደግሞ እንደሚተገበሩ አምናለሁ። በዚህም የትክክለኛ ሀሳብ አይደለም። ለማንኛውም ቹቻ ለጸቀል ያደረገቻት ነገር ልክ ሊሆን ይችላል። ከዚያ ደግሞ ከፊ ብል ምናልባት ፌር ነው ተብሎ ላይታሰብ ይችላል ብዬ አስባለሁ። ሌላኛው ጋር ስንሸጋገር የቹቻ ምት ሲደጋገም የምር ጎል ነው የመሰለኝ። በጣም ነው ያስደሰተኝ። ቹቻ የሚመቻት የሚሉ ነገሮች ተመልክቻለሁ። ለማንኛውም ቹቻ ስደበድባት ጎል ነው የመሰለኝ የሚል አንድ የኳስ አድናቂ ነው እንግዲህ የቹቻን አመታትና ቡጢ በኳስ መንገድ የገለጸው። ለማንኛውም ጎል ነበር የመሰለኝ ብሏል። ምን ከጎል ሊተናነሳል ብለህ ነው ጸጋ ላይ ስታስገባላታል ነበር ስለዚህ ጎል ነው ብለው ሰደው። ሌላው ደግሞ ስንመለከት አይ ጸጋ እኔን ምስኪናን አላለችም። አንቺ ምስኪን ከተባል ሴጣ ምን ሊባል ነው ብለው እንግዲህ ስቀውባታል። ለማንኛውም አንቺ ከሴጣን ትበልጫለች ነው ነገሩ። ወደ ሌላኛው ኮሜንት ስንሸጋገር ዋው ቹቹ ሻጅሽ ይባረቅ። አሁን ገና የቆሰለው ጨጓር እያገገመ ነው እና አመሰግናለን። ቅዱስና ፊዮሬ በጣም ታምራላችሁ። አሁን ያላችሁበት ሁኔታ ደግሞ ይበልጥ ደስ ይላል፣ ቀጥሉበት። ደግሞ ቶሎ ቶሎ ነው የሚለው ነገሮች ተመልክቻለሁ። በትናንትናው ኤፒሶድ እንደተመለከትነው ቅዱስና ፊዮሬ ድጋሚ ተመልሰዋል። በዚህም ደግሞ ቅዱስ እንዳፈቀራት የሚያሳዩ ነገሮችን ተመልክተናል። ቀንቶ የሰው ሰው ሲደበድብ ነበር። ለማንኛውም የእናንተ ሁኔታ ያምራል፣ በዚሁ ቀጥሉበት። ፍቅራችሁ ያጣፍጥላችሁ ነው ነገሩ። እስኪ እንመለከታለን፣ ቅዱስና ፊዮሬ በዚህ ይቀጥላሉ ወይ ይፋቀረ አላሆይ እንመለከታለን። በነገራችን ላይ በልቦ ወለድ አለም ያለውንም ነገር ወደ እውነታው አለም ጠጋጠጋ አድርገውት የምንመለከታቸው ነገሮች አሳቀውናል። እስኪ አብረን እንመለከታለን። ቹቹ ሻጅ ሲባረክ፣ ሌላም ልበልሽ፣ ዛሬም ደገምሻት፣ ለሳምንትም ድገሚያት የሚሉ ነገሮችን ተመልክቻለሁ። በየኤፒሶዱ መጨረሻ ከዚህ በኋላ ጸጋ እንድትጠፈጠፈ የሚጠይቁ ሰዎችም አሉ። ምናልባትም ከዚህ በኋላ እንድትገላት ነው የሚጠይቁት። ለማንኛውም ትናንትና ቹቹ ያሳረፈችባት ነገር ቀላል የሚሆንባት አይመስለኝም። ድጋሚ ደግሞ ቶሎ የምትመጣ አይመስለኝም። አብረን እንመለከታለን። ደሳችን ዛሬ ነው። ዛሬ ታውቃላችሁ የእናቴን ቅቤ ተቀባው ነው የመሰለኝ። የምታውቁት ትረዱኛላችሁ። እናታችሁ ቅቤ ደረቅሽ ነይ ብላ እናታችሁ ላይ ስታስርላችሁ ያለውን ስሜት ቅዝቃዜውን፣ ቹቻዬ ዛሬ ያንን ነው የተሰማኝ። ጸጋ ተቃጥዬ አልቀርም ገና ብዙ መክፈል አለባት የምትሉ የሚሉ ሰዎችን ተመልክቻ አለው። ለማንኛውም ቅቤ አናታችሁ ላይ ተቀምጦ የምታውቁ ሰዎች ኮሜንት ሴክሽን ላይ ልትነግሩን ትችላላችሁ። ጸጋ ተደብድባ መሬት ላይ ስትወርቅ ደጋግማ ደግሞ ቹቻ ስትፈርሻት የተመለከቱ ሰዎች ናቸው። እንግዲህ ይህንን እያሉ የሚገኘው ቅቤ አናቴ ላይ እናቴ አናተሽ ደረቀ ብላ ቅቤ ስታስርልኝ ያለውን ስሜት እንዲሰማኝ ያደረግ እጅሽ ይባረ። ጸጋ ደግሞ ገና ብዙ ትከፍ ያለሽ ይህ ጅማር ሆነው ነው ነገሩ። እስኪ እንመለከታለን። ጸጋስ የመልስ ምታትሰጥም ወይ አብረን ምንመለከት ነው የሚሆነው ወይ ቅዱስና ፊዮሪ ፎንቃ ሳይገባለት ይቀርም ተንጨረጨረኮ። ዋውቾቻ እንኳን ደገምሻት ይችን ሴጣን። ጸጋ ረሜል ላይ ተባልች ዛሬ ተገኘሽ በቁምጣ የሚሉ ሰዎችን ተመልክቻለ። ቅዱስ እንግዲህ የፊዮሪ ፎንቃ እንደገባለት ምንም ጥርጥር የለውም። አፍቅሯታል፣ ሲቀናም ተመልክተናል። የፌሪስ መልስ ምን ሊሆን ይችላል? አብረን እንመለከታለን። ዋው ቹቻ እንኳን ደገምቻት ይችን ሴት አንጸገ ተብለናል። እዚህ ጋር ም ደግሞ ለቹቻ አድናቆት ነው። ሄርሜላ ደግሞ ተሳልቀውባታል። አፈራይን ካኝ የምትለው የምትመጻደቀው ሄርሜላ ትላንትና ቁምጣ ለብሳ ለፍቅር ሳይሆን ለእልህ ዝቅ ስትል ነበር። ያን ነገር ደግሞ ከዚህም በኋላ የምንመለከተው ነው የሚሆነው። ሌላ ደግሞ ስንመለከት፣ እልል እልል ስረት የሰመረ ውቹዬ አዝዬሽ ብዞር ምን አለበት እንደሱ የበሽታዋንኪን ሳቷን እየጠበቅች ስጪልኝ

ቦክስ ጠላው የሚሉ ሰዎችን ተመልክቻለሁ። ባለፈው ኤፒሶድ ላይ ያልተቀመጡ ኮሜንቶች እንደዚህ አይነት ኮሜንቶች ነበሩ። ከዚህ በኋላ ቹቹሻ እንዳትዘናጊ በየሰዓቱ ከምግብ በኋላ አንዳንድ ኪኒን ስጪልኝ የሚሉ ሰዎችን ተመልክቻለሁ። ምናልባትም ያንን ያዳመጡ አፍላፍቅሮች በየኤፒሶዱ መጨረሻ አንዳንድ ኪኒን እንዲሰጣት ወስነው ሊሆን ይችላል። ቹቻ ያንን ስራውን እየሰራች ነው የሚገኘው። ቹቻ ደግሞ ኃላፊነቷን በመወጣት አትታማም። ያንን እያደረገች ነው የሚገኘው። ለማንኛውም ስለት የሰመረ ጸጋን ከፈረሸቻት ይህንን አደርግልሻለሁ ይህንን አደርግላለሁ ተብለው የተሳሉ ያሉ ሰዎች ናቸው። እንግዲህ ይህንን ስለታቸው ሰመረ እያሉ እያመሰገኑ የሚገኙት ለማንኛውም የጸጋ መፈረሽ የቹቻን ፈራሽነት ብዙ አድናቆት እንዲሁም ደግሞ መሳለቅን ይዞባቸው መጥቷል። ለማንኛውም ቹቻ ያደረገችው ነገር እጅግ በጣም አስደናቂ ነው። ያንን የተመለከቱ ሰዎች ናቸው እንግዲህ እያደነቋት የሚገኘው። መቅዲና ቾምቤ ምን አይነት ትወና ነው ያሳዩ! እንደ ራሲ እባክህ ቶሎ ቶሎ አምጣቸው ዋው የሚሉ ሰዎችን ተመልክቻለሁ። በትናንት ነው ከተመለከትኩት ሲን መካከል እጅግ ያስደነቀኝ የትወና ብቃት የመቅዲና የቾምቤ አላም ደግሞ የሄኒ ነው የሳሊዩ ማለት ነው። እጅግ በጣም ጎበዝ ተዋናዮች ናቸው የሚተውኑበት መንገድ ፊታቸው ላይ የሚታየው ነገር ደግሞ እነሱ የሚነጋገሩበት መንገድ እና የሚጠቀሟቸው ቃላት ኢቨን የሚያሰለቸው አይደሉም። የሚገለጽበት መንገድ እጅግ አስደናቂ ነው። የተመለከትነውም ደግሞ የትወና ብቃት የሚገርም ነበረ። ያንን የተመለከቱ ሰዎች ናቸው የትወና ብቃታቸውን እያደነቁላት የሚገኘው። ሌላም ደግሞ ስንመለከት ውቹ ቹሻ እጅ ሲባረክ ይሄኔ ቆንጆ አንጀቴ ነው ያራሽው፣ አይጸጋ ስታሰቃይኝ ከርመሽ ነበር የእጅሽን አገኘሽ የሚል ነገር ተመልክቻለሁ። ይህንን ደግሞ ከላይ አውርተናል። ማውራቱ ብዙ አስፈላጊ ነው ብዬ አላስብም። ወደኛው ደግሞ ስንሸጋገር ቹቹ ጎ ጎበዝ ልጅ በአግባቡ አንድ አንድ እንደዚህ ከሰጠሻት በአጭር ጊዜ ለውጥ ታሳያለች የሚሉ ሰዎችን ተመልክቻለሁ። ፀጋን ለማስተካከል መምከር ሳይሆን ደግሞ ቡጢ ነው ማስተካከል የሚሉ ሰዎችን ተመልክቻለሁ። እንደ ጣሳ ደግሞ አጣሞ አስቀምጠው እንድትታረም መጠበቅ እንዲሁም ደግሞ በቡጢ ፀጋን ለማስተካከል መሞከሩ ይሳካለው ያብረን እንመለከታለን። ፀጋ ከነበረችበት መንገድ ደግሞ ፈርታ መመለስ እንድትችል እንዲሁም ደግሞ በዙሪያ ሰዎች እንደሌሉ እየተመለከተች ደግሞ ያንን ነገር ማቆም እንድትችል ነው ሊደረግ ያለም ይመስለኝ። ለማንኛውም ከዚህ ቀደም ብዙ ቦዲጋርዶችን ቀ ተፈጥራ የምትንቀሳቀሰው ጸጋ እንዴት መቅጠር አቃታት? ያንንስ ነገር ለምን ማድረግ አልፈለገችም? ምናልባትም ያ ነገር ደራሲዎቹንና ምናልባት ዳይሬክተሩን የሚያስተች ነገር ይመስለኛል። ያንን ነገር ማክበሩ አስፈላጊ ነው። ምክንያቱም ከዚህ ቀደም ሰዎችን ቀጥራ የምታስደበድበው አሊያም ደግሞ ራሷንም ማስጠበቅ የምትችለው ጸጋ ለምን ያንን ማድረግ አልፈለገችም? ለምን ጸጋ እንዲህ ኤክስፖዝድ ሆና እንዴት እንዲህ ለቾቻ ተጋልጣ እንድትገኝ ተደረገ የሚለው ነገር ምናልባት መልስ የሚሻ ይመስለኛል። ምክንያቱም በትንሽ ትልቁ ቦዲጋርድ የምትቀጥረው ጸጋ እንዴት ያንን አላደረገችም የሚለው ምናልባት መጠየቅ ያለብን ነገር ይመስለኛል። ኮሜንቶቹ እጅግ በጣም ብዙ ናቸው። ያንን ሁሉ ኮሜንት ማንበብ አልችልም። ውድ የዶች ቤተሰቦች፣ አብራችሁን ዘልቃችሁ የተመረጡ ኮሜንቶችንም ስለተመለከታችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ኮናችሁ ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ማድረግ አትርሱ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።